በጤና ባለሙያዎች የተካሄደ ያለው ስራ ማቆም አድማ ሌሎች የህብረተሰብ ክፍሎች ሊቀላቀሉት እንደሆነ እየተነገረ ነው። የኢትዮጵያ መምህራን በተለያዩ ማህበራዊ መድረኮች ጥሪ በማድረግ ላይ ናቸው። ነጩ አብዮት በሚል የሚካሄድ አገር አቀፍ ተቃውሞ ታግዷል በሚል በአገዛዙ በኩል ከፍተኛ መረበሽ መከሰቱም እየተነገረ ነው። የኦሮሚያ ክልል መመራ ንቅናቄውን እንዳይቀላቀሉ መሬት እንሰጣችኋለን በሚል እና በሌሎች መደላያዎች ከፍተኛ ጥረት እያደረገ ያለው የኦሮሚያ ብልጽግናም ትንሽ ታገሱን፣ ለኦሮሞ ቅርጽ የሚሆን ሁለት ቤተ መንግስቶችን እየገነባን ስለሆነ ለጊዜው የጠየቃችሁትን መመለስ አንችልም፣ የተጀመሩትን ፕሮጀክቶች እንደጨረሰን ጥያቄያችሁን እንመልሳለን፣ እስከዛው ለቤት መስሪያ የሚሆን መሬት እንሰጣችኋለን የሚሉ መደለያዎችን እየሰጡ መሆኑ ተሰምቷል። የኢትዮጵያ የጤና ባለሙያዎች የጠሩት የስራ ማቆም አድማ ለሁለተኛ ቀን ቀጥሏል። በአንዳንድ ሆስፒታሎች ከወዲሁ ሙሉ በሙሉ የስራ ማቆም አድማ እያደረጉ መሆናቸውን የሚወጣው መረጃ ያመለክታል። የአብይ አህመድ አገዛዝ በከፍተኛ የጸጥታ ኃይሎች አድማውን ለማስቆም ጥረት እያደረገ ሲሆን፣ የህክምና ባለሙያዎች በብዛት መታሰራቸውም ታውቋል። ለሁለተኛ ቀን በቀጠለው የስራ ማቆም አድማ በመላው ሀገሪቱ ትላልቅ የሚባሉት ሆስፒታሎችን ጨምሮ በበርካታ የህክምና ማዕከላት አድማው በከፊል እየተካሄደ መሆኑን የሚያሳዩ መረጃዎች እየወጡ ነው። በአዲስ አበባ አለርት ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታሎች፣ ጥቁር አንበሳና የካቲት 12 እንዲሁም የሚኒልክ ሆስፒታል በከፊል ለሁለተኛ ቀን አድማውን እያካሄዱ ያሉ ሲሆን በቅዱስ ጳውሎስ ሆስፒታል ሁለት እጩ ሐኪሞች መታሰራቸውን ተከትሎ የሆስፒታሉ አብዛኛዎቹ ህክምና ባለሙያዎች አድማውን መቀላቀላቸውንም አስታውቀዋል። በአማራ ክልል የጤና ባለሙያዎች አድማ በስፋት እየተካሄደ የሚገኝ ሲሆን በሁለተኛ ቀን በዚሁ አድማ ምክንያት እንቅስቃሴ ያቆሙት የጎንደር ሆስፒታል፣ የባህርዳር ሁለት ሆስፒታሎች፣ የደብረ ብርሃን ሐኪም ግዛው ስፔሻላይዝ ሆስፒታል፣ አቀስታ፣ አዲስ ዘመን፣ ዳባት፣ ጃናሞራ፣ ደባርቅ፣ እንጂባራ፣ ደሴ፣ አድርቃይ፣ ዱር ቤት የመተማ ሆስፒታሎች መሆናቸው ታውቋል። በደቡብ የኢትዮጵያ ክልሎች በሲዳማ ሐዋሳ፣ ሆሳና የሚገኙ ስፔሻላይዝድ ሆስፒታሎች ሚዛን ተፈሪ፣ ቴፒ፣ ቡታጅራና ወልቂጤ ሆስፒታሎች አድማውን በመቀላቀል ለሁለተኛ ቀን እያካሄዱ ሲሆን በኦሮሚያም በመዳ ወላቡ በጀልዱና በአሰላ በጎባ በጅማ ሆስፒታሎች የስራ ማቆም አድማው መቀጠሉን ማረጋገጥ ተችሏል። በትግራይም በተመሳሳይ በአብዛኛው የጤና ማዕከላት የስራ ማቆም አድማ እየተደረገ መሆኑን ያገኘነው መረጃ ያመለክታል። የመቀሌ ሃይደር ሆስፒታል በአድዋ በሽሬ በአክሱም በአዲግራት እንዲሁም የህክምና ማዕከላት በከቢድ ስራ አቁመዋል ዘግይቶ በሚወጡ መረጃዎች እንደተመለከት ነው አንዳንድ ሆስፒታሎች ወደ ሙሉ የስራ ማቆም አድማ እየገቡ ነው በባህር ዳር የሚገኘው ፈለገ ህይወት ሆስፒታል በወሎ ቀስታ ያለው ሆስፒታል ሁሉንም የህክምና አገልግሎት በማቋረጥ የስራ ማቆም አድማውን ሙሉ በሙሉ ተግባራዊ አድርገውታል በወላይት አጠቃላይ ሆስፒታል በድንገተኛ ክፍል እየሰሩ ያሉ ባለሙያዎች ከሆስፒታሉ አመራሮች ከፌዴራል ፖሊስ ጋር ሆነው እያስፈራሩን በመሆኑ በከፊል የተጀመረው አድማም ሙሉ በሙሉ ስራ በማቆም እንደሚቀላቀሉት በመግለጽ ላይ ናቸው። ይህን የጤና ባለሙያዎች ንቅናቄ የሚመራው አካል መግለጫ አውጥቷል። በአፈናና ስር የሚቆም ትግል አልጀመርንም። የንቅናቄው መሪ አካልም ኢንተርኔት ሊዘጋጅ ስለሚችል ለአጠቃላይ የስራ ማቆም አድማም እንዘጋጅ ሲል መልእክት አስተላልፈዋል። በተጀመረው ሰላማዊ ንቅናቄ በመንግስት መበርገግና ስልጣንና ኃይልንም እንደአማራጭ በመውሰድ ሊያጋጥሙ የሚችሉ የስም ማጥፋት፣ ደሞዝ መቅጣት፣ ከስራ መባረር፣ ማስፈራሪያና ዛቻ፣ ከኃላፊነት መነሳት እስከ እስር ብሎም እስከ ሞት ያሉ መስዋዕትነቶች ሊኖሩ ይችላሉ ያለው የንቅናቄው መሪ አካል ለዚህ ዝግጁ እንሆን ሲልም ጥሪ አድርጓል። አገዛዙ ባድማው ፍጹም ድንጋጤ ውስጥ መግባቱም እየተነገረ ነው። አብይ አህመድ ባለ በሌላ ኃይል ተጠቅመንም ማስቆም አለብን የሚል መመሪያ ለጤና ሚኒስትርና ለፀጥታ ለጸጥታ ኃይል አመራሮች መስጠቱንም እየተነገረ ነው። አድማውን ሌሎች የህብረተሰብ ክፍሎች ከተቀላቀሉት ለመቀልበስ አስቸጋሪ ስለሚሆን ሁሉም የጸጥታና የፖለቲካ አመራር የተጀመረውን የስራ ማቆም አድማ በማስቆም ላይ መረባረብ እንደሚገባው ከጠቅላይ ሚኒስትር ጽህፈት ቤት ለየ ሚኒስትር መስሪያ ቤቱና ለጸጥታ የጋራ ግብረ ኃይል አባል ለሆኑ ተቋማት ከተበተነው የውስጥ ማስታወሻም ለመረዳት ተችሏል። ይህን ተከትሎ በየሆስፒታሉና የጤና ማዕከላት ከፍተኛ ቁጥር ያለው የጸጥታ ኃይል ተሰማርተዋል። በርካታ ዶክተሮችና ሌሎች የጤና ባለሙያዎች በመታሰር ላይ ናቸው። የአብይ አገዛዝ የጤና ባለሙያዎች ላነሷቸው ጥያቄዎች መልስ መስጠት እንደማይፈልግና በጉልበት ሊያስቆመው እንደወሰነ በሚነገርበት በዚህ ወቅት የጤና ባለሙያዎቹ ወደ አጠቃላይ የስራ ማቆም አድማ ከመግባት ውጪ ምርጫ እንደሌላቸው በመግለጽ ላይ መሆናቸው ታውቋል። አገዛዙ በዘርና በፖለቲካም ጉዳዮች ጥያቄዎችን በመጠምዘስ ከፍተኛ የመከፋፈል ስራም አቅዶ በስፋት እየሰራበት እንዲሆንም እየተገለጸ ሲሆን የኢትዮጵያም የጤና ባለሙያዎች ንቅናቄ ይህንን አደገኛ የአገዛዙ ሴራ በጥንቃቄ በመረዳት በአንድነት አድማው እንዲቀጠል ሁሉም የጤና ባለሙያ አደራ እንደተጣለበት አስታውቋል። የአብይ አህመድ አገዛዝ በሚቀጥሉት ሁለት ቀናት ጥያቄዎቻችንን ካልመለሰ አጠቃላይ የስራ ማቆም አድማ ለማድረግ በዝግጅት ላይ እንገኛለን ሲሉ የጤና ባለሙያዎቹ በመግለጽ ላይ ናቸው። ይህ በእንዲህ እንዳለ በጤና ባለሙያዎች እየተካሄደ ያለው የስራ ማቆም አድማ ሌሎች የህብረተሰብ ክፍሎች ሊቀላቀሉት እንደሆነ እየተነገረ ነው። የኢትዮጵያ መምህራን በተለያዩ ማህበራዊ መድረኮች ጥሪ በማድረግ ላይ ናቸው። ነጩ አብዮት በሚል የሚካሄድ ሀገር አቀፍ ተቃውሞ ታቅዷል በሚል በአገዛዝ በኩል ከፍተኛ መረበሽ መከሰቱም እየተነገረ ነው። በአዲስ አበባ ታክሲዎችም የስራ ማቆሙን አድማ ሊቀላቀሉት እንደሚችሉ ፍንጮች በመታየት ላይ መሆናቸውን ያገኘ ነው መረጃ ያመለክታል። ሁኔታው ያስደነገጠው የአብይ አገዛዝ በተለይ መምህራን ላይ ያተኮረ አጠቃላይ ስብሰባም አንዳንድ አካባቢዎች ጠርቷል። ዛሬ በአዲስ አበባ ትምህርት ቤቶች ተዘግተው መመራና ሰራተኞች ስብሰባ ገብተዋል። ትናንት አስቸኳይ በሚል በትምህርት ቤቱ የተለጠፈው ማስታወቂያና ለየወረዳዎቹ ወረዳዎቹ አስተዳደሮች በተበተነው ደብዳቤም ረቡ ለት ተማሪዎች ከቤታቸው እንዲቀሩና ና ሰራተ ግጥሞች ጥብቅ በሆነ ትዕዛዝ ስብሰባ እንዲመጡ እንዲደረግ የተገለጸ ሲሆን ዛሬ በሁሉም ክፍለ ከተሞች በወረዳ ደረጃ ከመምህራንና ሰራተኞች ጋር ውይይት መጀመሩ ታውቋል። ለመምህራን ውይይት የቀረበ ሰነድ በሚል ከተጀመረው የጤና ባለሙያዎች ንቅናቄ ጋር የተያዘ ስብሰባ እንዳልሆነ ለማሳየት በአገዛዙ በኩል ጥረቶች እየተደረጉ ቢሆንም ዋነኛው ዓላማ መምህራንን በአድማው እንዳይቀላቀሉ ለማድረግ እንደሆነም ነው እየተነገረ ያለው። የፊታችን ቅዳሜ ነጭ አብዮት በሚል የጤና ባለሙያዎች እና መምህራን በጋራ ተቃውሞ ያደርጋሉ የሚል መረጃ ደርሶናል የሚሉት የብልጽግና አመራሮች መምህራን በከፊል ማስፈራራት፣ በአንድ ጎኑ ደግሞ ልመና የታከለበት ንግግር ሲያደርጉ እንደነበረም በስብሰባው ላይ የተካፈሉ መምህራን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ የአዲስ አበባ የመምህራን ስብሰባም ያልተጠናቀቀ ሲሆን ውጤቱ ምን ሊሆን እንደሚችል የታወቀ ነገር የለም። ሰሞኑን በአማራ ክልል በተመሳሳይ በመሰብሰብ ከማንኛውም የአድማ እንቅስቃሴ እንዲርቁ በማስፈራራትና የስራ ዋስትና ማጣትን ጨምሮ በመንግስት እርምጃ እንደሚወሰድ በመግለጽ የብልጽግና አመራሮች የተረባረቡ ቢሆንም መምህራን የተጀመረውን ንቅናቄ ለመቀላቀል እየተነጋገሩ እንደሆነ መረጃዎች ያመለክታሉ። በተለያዩ አማራ ክልል ከተሞች መምህራን የስራ ማቆም አድማ ሊያደርጉ መሆኑን የሚገልጹ ወረቀቶች ተበትነዋል። ምናልባትም በሚቀጥሉት ቀናት የአማራ ክልል መምህራን እና ሰራተኞች እነቱን አብዮት ሊቀላቀሉት እንደሚችሉ እየተነገረ ነው። በኦሮሚያ ክልል መምህራን ንቅናቄን እንዳይቀላቀሉ መሬት እንሰጣችኋለን በሚልና በሌሎች መደለያዎች ከፍተኛ ጥረት እያደረገ ያለው የኦሮሚያ ብልጽግናም፣ ትንሽ ታገሱን፣ ለኦሮሞ ቅርስ የሚሆን ሁለት ቤተ መንግስቶችን እየገነባን ስለሆነ ለጊዜው እየጠየቃችሁትን መመለስ አንችልም፣ የተጀመሩትን ፕሮጀክቶችን ጨርስና ጥያቄያችሁን እንመልሳለን፣ እስከዛው ለቤት መስሪያ የሚሆን መሬት እንሰጣችኋለን የሚሉ መደለያዎችን እየሰጡ መሆኑ ተሰምቷል። ይህ በእንዲህ እንዳለ በኦሮሚያ ክልል አስቸኳይ የመምህራን ስብሰባም በድጋሚ ተጠርቷል። በአንድ ሳምንት ውስጥ ለሁለተኛ ጊዜ የተጠራው ስብሰባም ነገ አርብ እንደሚካሄድ ነው የተገለጸው። ነጩ አብዮት ለማወጅ መምህራን ተዘጋጅተናል የሚለው ስጋት ባየለበት በዚህን ወቅት የኦሮሚያ ክልላዊ መንግስት ለፊታችን አርብ መምህራንን በድጋሚ ስብሰባ መጥራቱ ጉዳዩ ምን ያህል እንዳስጨነቃቸው የሚያመላክት ነው ተብሏል። በአዲስ አበባ የተጠራው የታክሲዎች አድማ ትክክለኛውን ምንጩ ባይታወቅም ታክሲዎቹ ስራ እንዲያቆሙ የሚያደርገው ግፊት ተጠናክሮ ቀጥሏል። አገዛዙ ከወዲሁ የታክሲዎች አድማ እንዳይካሄድ በማስፈራራት ላይ ሲሆን ታርጋ በመንቀል እና በሌሎች እርምጃዎች ባለንብረቶችን እንደሚቀጣ ማስጠንቀቂያ ከወዲሁ እየሰጠ መሆኑም ታውቋል። ሌላው የኢትዮጵያ የህብረተሰብ ክፍል እንዲቀላቀለው እና በስልጣን ላይ ያለውን ስርዓት እጅ በመጠምዘዝ ለውጥ እንዲመጣ ጊዜው አሁን ነው የሚሉት ጥሪዎች ከያቅጣጫው በመሰማት ላይ ናቸው።